ሰላም፣ ጤና ይስጥልን እየተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰዓቱን የጣና ዜናዎች ርዕሳቸውን በማስቀደም እናስደምጣችኋለን። እስከ መጨረሻው አብራችሁን እንድትቆዩ እየጠየቅን በቀጥታ አርዕስተ ዜናዎቻችን እናስደምጣችሁ። ቀጠናውን ይዘን ለመቆየት ከፈለግን ተጨማሪ ኃይል ይላክልን፣ ይህን ካላደረጋችሁ ከቀጠናው ለቀን እንውጣ ሲሉ የብልጽግናው ጄኔራል በምሬት ሪፖርት አቅርበዋል። በተለይም ሰሞኑን የደረሰብን ምት የሰራዊታችንን የመዋጋት አቅም አዳክሞታል፣ ሲሉ ለአለቃቸው ሪፖርት ያቀረቡት ጄኔራል ማናቸው? ካለቃቸው የሰጣቸው ምላሽ ምንድን ነው የሚለውን ከዜናችን በዝርዝር ተሰሙታላችሁ። ብልጽግና በህወሓትና በኢሰፓ መንገድ መጓዝን የሙጥኝ ብሎ ቀጥሏል። የአእምሮ ህሙማንን ለውትድርና መልምሎ ወደ ማሰልጠኛ አስገብቷል። የዚህን ጉደኛ አገዛዝ ገመና ያጋለጠውን ይህን መረጃ በዜናችን በዝርዝር እናስደምጣችኋለን። ሸዋ ላይ ዛሬም የአማራ ልጆች በድል ያስቀጠሉትን ተጋድሎ አድርገዋል። በሁለት ግንባሮች የተገኘውን ታላቅ ድል አስመልክቶ የፋኖ መሪው ያደርሰንን መረጃ በዜናችን ይደመጣል። ጎንደር ላይ ዛሬም የህዝብን ምሬት የአባባሱ ወንጀሎች እየተፈጸሙ ነው። ፋኖ ፈጣን ምላሽ ሊሰጠን ይገባል ሲሉ ነዋሪዎች ተናግረዋል። በአምባ ጊዮርጊስ የተፈጸመው ምንድን ነው? የፋኖ ምላሽስ ምን ሆነ? የሚሉትን ጥያቄዎች ዜናችን በዝርዝር ምላሽ ይሰጥባቸዋል። ተሰሙታላችሁ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች መረጃዎችን አካተን ያሰናዳነውን የኩለ ቀን ዜናችንን እንድትከታተሉ እየጋበዝን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የጄኔራሉን ሪፖርት ወደ ያዘው ዘገባችን እናመራለን። ተጨማሪ ጦር ይላክልኝ፣ ጄኔራል ብርሃኑ። የቤተ መንግስቱ ጄኔራል ብርሃኑ በቀለ በዳዳ እንዲመሩት በተመደቡበት የሱዳን ኮሪደር የገጠማቸው ፈተና ከጠበቁት በላይ እንደሆነባቸው በተደጋጋሚ ጊዜ ጥሪ ማቅረባቸው ይታወቃል። ተጨማሪ ጦር ይላክልኝ፣ ጄኔራል ብርሃኑ። የቤተ መንግስቱ ጄኔራል ብርሃኑ በቀለ በዳዳ እንዲመሩት በተመደቡበት የሱዳን ኮሪደር የገጠማቸው ፈተና ከጠበቁት በላይ እንደሆነባቸው በተደጋጋሚ ጊዜ ጥሪ ማቅረባቸው ይታወቃል። ጄኔራሉ በዚህ ኮሪደር ያለውን የፋኖ የመዋጋት አቅምን ካጤኑ በኋላ ለብልጽግናው ሰራዊት ጠቅላይ አዛዥ አብይ አህመድ ያቀረቡት ሪፖርት ቀጠናውን ይዘን መቆየትም ሆነ ከጽንፈኛው ማስለቀቅ ከፈለግን ግን ኃይል ሊጨመርልን ይገባል የሚል ነበር። ሰራዊታችን የድሮንና የከባድ መሳሪያ ጥገኛ ሆኗል የሚሉት የብልጽግናው ሊቀመንበር የሱዳን ኮሪደርን በተመለከተ ልዩ ትኩረት አድርገን የኃይል ጭማሪ እናደርጋለን ብለው እንደገለጹላቸው በተደጋጋሚ ዘግበን ነበር። ባሳለፍ ናቸው ሁለት ተከታታይ ሳምንታት በተደረጉ ያልተቋረጡ ውጊያዎች የፋኖ ብርቱ ክንድ ለብልጽግናው ሰራዊት ከገመተው በላይ ሆኖበታል። ሁለት ኮሎኔሎችና በርካታ የሻለቅ አዛዦች በዚህ ቀጠና በፋኖ እርምጃ የተወሰደባቸው መሆኑን ተከትሎ በቀጠናው ያለው የኃይል ሚዛን ያሳሰባቸው የቤተ መንግስቱ ጄኔራል ብርሃኑ በቀለ በዳዳ አሁንም ተጨማሪ ኃይል ይላክልን ሲሉ ተማጽኖ ማቅረባቸውን ወታደራዊ ምንጮቻችን ተናግረዋል። እንደ ወታደራዊ ምንጮቻችን መረጃ ብልጽግና ጎንደር ላይ በልማት ስም አጀንዳ ለመፍጠር አስበው ቢነሳም የፋኖ ክንድ ግን እንዳሰበው ሆኖ አላገኘውም። ከብልጽግናና ከባዲን አጀንዳ እንዲሁም ከፋኖ መሪዎች የሐሳብ ልዩነትም በላይ የሆነው የፋኖ የትግል ዓላማ የሱዳንን ኮሪደር ላለማስደፈር በሚደረገው ጥረት የብልጽግናን ሰራዊት ከፍተኛ ምት መጥቶታል። የጄኔራሉ ኃይሊ ጨመርሌ ተማጽኖም ከዚህ የተነሳ እንደሆነ ምንጮቻችን ተናግረዋል። በተለይም ባለፉት ሰባት ቀናት የተካሄዱት ውጊያዎች ለብልጽግናው ሰራዊት እጅግ ፈታኝ እንደነበሩ ጄኔራሉ በሪፖርታቸው ማቅረባቸውን ምንጮቻችን አክለው ተናግረዋል። ከቀናት በፊት በመተማ የቆሰሉትን ኮሎኔል ለማንሳት ባህር ዳር የተቀመጠው የጄኔራል አበው ታደሰ ቡድን ወደ ቦታው ሄሊኮፕተር ልኮ ነበር። ሆኖም ቀጠናው በፋኖ ቁጥጥር ስር በመሆኑ ሄሊኮፕተሩ አየር ላይ ሲሽከረከር ቆይቶ መመለሱን ዘግበን ነበር። ትናንትና ዛሬ በምዕራባዊ ጎንደር በርካታ ቀጠናዎች የድሮን ቅኝት እየተደረገ ሲሆን፣ ለፋኖም ለአካባቢው ህዝብም ጥንቃቄ እንዲያደርጉ መልእክቱን አድርሱልን ሲሉ ምንጮቻችን ተናግረዋል። በቀጠናው እየተደረገ ያለውን ከባድ ውጊያ ተጨማሪ ሪፖርት በምሽቱ ዜናችን ይዘን የምንመለስ መሆኑን እየገለጽን በቀጥታ ወደ ተከታዮቹ መረጃዎቻችን እናመራለን። ወደ ተከታዩ መረጃችን ስናልፍ ደግሞ ብልጽግና የአእምሮ ህሙማንን ለውትድርና መለመለም ጦርነትን የህልውናው ማስተማመኛ ብቸኛ መንገድ አድርጎ የወሰደው የኦህዴድ ብልጽግና አገዛዝ አስገዳጅ ወታደራዊ ምልመላ እያካሄደ መሆኑን በተደጋጋሚ መዘገባችን ይታወሳል። ብልጽግና የአእምሮ ህሙማንን ለውትድርና መለመለም ጦርነትን የህልውናው ማስተማመኛ ብቸኛ መንገድ አድርጎ የወሰደው የእሁዴድ ብልጽግና አገዛዝ አስገዳጅ ወታደራዊ ምልመላ እያካሄደ መሆኑን በተደጋጋሚ መዘገባችን ይታወሳል። ወጣቶችንና ታዳጊዎችን ከየመንገዱ እያፈሰ ወደ ውትድርና ማሰልጠኛ እያስገባ መሆኑን የገለጹት ምንጮቻችን በዚህ የአፈሳ ዘመቻውም የአእምሮ ህሙማንን አፍሶ ወደ ማሰልጠኛ ማስገባቱን ምንጮቻችን ተናግረዋል። የብልጽግናው አገዛዝ አስገዳጅ የውትድርና ምልመላ ተጠናክሮ የቀጠለው በአማራና ኦሮሞ ክልሎች ነው። በሁለቱ ክልሎች ተጠናክሮ በቀጠለው የአስገዳጅ ውትድርና ምልመላና አፈሳ የአእምሮ ህመም ያለበትን ወጣት ጭምር አፍሶ መውሰዳቸው ታውቋል። ከሳምንታት በፊት ህወሀት በዳግም ወረራ በያዛቸው የራያ ወረዳዎችና ቀበሌዎች ታዳጊዎችንና ወጣቶችን ለውትድርና እየመለመለ መሆኑን አሁን በዘራፊዎች እጅ በሚገኘው ሚዲያችን መዘገባችን ይታወሳል። እንደ መሠረት ሚዲያ ዘገባ ከሆነ ደግሞ ብልጽግናም በዚሁ ራያ አካባቢና በወልዲያ ወጣቶችን ለውትድርና አፍሶ እየወሰደ ይገኛል። ከ13 ዓመት ጀምሮ የሚገኙ ታዳጊዎችን ለውትድርና አፍሶ መውሰዱን የገለጹት ምንጮቻችን በተለይም አንድ የአእምሮ ህመም ያለበት ወጣት የአፈሳው ሰለባ መሆኑን የወጣቱ እናት ለሚዲያው ገልጸዋል። እንኳን ለውትድርና ይቅርና ትምህርት ቤትም ራሱን ችሎ እንደማይሄድ የተነገረው የአእምሮ ህመም ታማሚው ወጣት በሃይማኖታቸው አስተምሮ መሰረት ጸበል ሳስጠምቀው ሰንብቼ ገና ትናንት ነበር የመጣውት ሲሉ እናትየዋ ተናግረዋል። የብልጽግናው መንግስት አሳዳጊ የሆነው የህወሓት ኢህአዴግ መንግስት በአፋር ክልል በሚገነባው የትንዳው ስኳር ፋብሪካ አይነ ስውር የጥበቃ ሰራተኛ መቅጠሩ የሚታወስ ነው። የሁዴድ ብልጽግናው አገዛዝ ደግሞ የአእምሮ ታማሚ ወጣትን ለውትድርና መልምሎ ወደ ማሰልጠኛ አስገብቷል። ከሰሜን ወሎ ራያ ቆቦና ወልዴ አካባቢ በኃይል ታፍሰው ወደ ውትድርና ማሰልጠኛ የተመለመሉ ወጣቶችና ታዳጊዎች ወደ አዋሽ አርባ መወሰዳቸው ታውቋል። ይህ በእንዲህ እንዳለ ይኸው የብልጽግና አስገዳጅ ወታደራዊ ምልመላ በኦሮሞ ክልልም ተጠናክሮ ቀጥሏል። በክልሉ ሸዋ ጠቅላይ ግዛት ናዝሬት፣ ሻሸመኔ ዘዋይና ደበዛይ ደበዛይት ከተሞች የጀመረው አስገዳጅ ወታደራዊ ምልመላ በአሩሴ፣ በባሌ፣ በሐረርጌና በሌሎች አካባቢዎችም ተጠናክሮ መቀጠሉ ታውቋል። ይህን አስገዳጅ ወታደራዊ ምልመላ ጥሩ የገንዘብ ማግኛ መንገድ አድርጎ የወሰደው የሁዴድ ካድሪ ወደ ማሰልጠኛ ከሚገቡ ወጣቶች መካከል ገንዘብ ያላቸው ወላጆች እስከ ሰማንያ ሺ ብር የከፈሉ ልጆቻቸውን ከማሰልጠኛ ጉዞ እያስቀሩ ይገኛሉ። ተመልምለው ወደ ማሰልጠኛ ከሚገቡት ወጣቶች ይልቅ ገና ካምፕ ላይ እያሉ በወላጆቻቸው ደጎስ ያለ ገንዘብ ተከፍሎላቸው ከካምፕ የሚወጡትን ካድሪዎቹ አጥብቀው ይፈልጓቸዋል። በዚህ የተነሳም ገንዘብ አላቸው ተብለው የታሰቡ ግለሰቦች ልጆቻቸውን አፍሰው መውሰዱን ጥሩ የገቢ ምንጭ አድርገውታል። በዚህ የገንዘብ መንጠቅ የተጠመዱ የሁዲድ ካድሬዎች ከአንድ ባለሀብት ቤት ሲገቡ ልጅ በማጣታቸው ሰውየውን አፍሰው መውሰዳቸውንና ግለሰቦም 240 ሺህ ብር ከፍሎ እንዲወጣ ማድረጋቸውን ምንጮቻችን ተናግረዋል። በሌላ ዜና ከዚሁ የአስገዳጅ ውትድርና ምልመላ ዜና ሳንወጣ በምስራቅ ሐረርጌ ዞን ወደ ማሰልጠኛ ለመግባት ማቆያ ካምፕ ውስጥ ከነበሩ ወጣቶች አንዱ ለማምለጥ ባደረገው ጥረት በሚልሻዎች መገደሉ ታውቋል። ከቀናት በፊት በአርሲ ዞን አሰሳ ከተማ ላይ በተመሳሳይ አራት ወጣቶች መገደላቸው አይዘነጋም። ወጣቶችንና ታዳጊዎችን በኃይል አስገድዶ ወደ ውትድርና ማሰልጠኛ ማስገባት ሰብአዊ መብትንና የጄኔቫ ስምምነትን የሚጥስ በመሆኑ ከወራት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን ተቃውሞን ማሰማቱ ይታወሳል። የደርግ መንግስትም በውድቀቱ የመጨረሻዎቹ ዓመታት በተመሳሳይ አስገዳጅ ወታደራዊ ምልመላ ማድረጉ አይዘነጋም። በአስገዳጅ መንገድ ተመልምሎ ወደ ማሰልጠኛ የሚገባው ወጣት የመዋጋት ፍላጎት እንደሌለው ይታወቃል። በዚህ የተነሳም ኮሎኔል መንግስቱ መማራቸውን በገለጹበት ንግግራቸው መጀመሪያ ከማቆያ ካምፕ ይጠፋሉ፣ ቀጥሎ ወደ ማሰልጠኛ ሲሄድ ከመኪና ዘሎ ይጠፋል፣ ከዚያ ከማሰልጠኛ ይጠፋል፣ ከዚያም ተመርቆ ወደ ግዳጅ ሊሰማራ ሲጓዝ ከመኪና ዘሎ ይጠፋል፣ ምን አይነት ወጣት ነው የምታመጡልን ሲሉ በብስጭት የተናገሩበት ንግግራቸው አይዘነጋም። ገና ጦር ሜዳ ሄዶ ጠላትን አይቶ መግደሉ ነው የመሞቱን ሳያውቅ ከመኪና በራሱ እየወረደ ቢሞት። የብልጽግናው ሊቀመንበር ኮሎኔል አብይም የኮሎኔል መንግስቱ መንገድ የሙጥኝ ብለው የተከተሉ ይመስላሉ። አስገድደው ወደ ማሰልጠኛ የሚያስገቡት ወጣት ምን ያህል ለአብይ አህመድ ስልጣን ይዋጋል የሚለውን ወደፊት የምንመለከተው ይሆናል። መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከኛ ጋር ይሁን። ሸዋ ላይ ፋኖ ታላቅ ድል ተቀዳጀ። በታላቁ የጦር ሰው አርበኛ መከተው ማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በድል የታጀበ ተከታታይ ውጊያ ማካሄዱን ገልጿል። በብልጽግናው ሰራዊት ላይ ወታደራዊና ፖለቲካዊ ድሎችን በተከታታይ እየተቀዳጀ መሆኑን ከዙ ቃል አቀባይ ክፍል የደረሰን መረጃ ያስታውቃል በብልጽግናው ሰራዊት ላይ ወታደራዊና ፖለቲካዊ ድሎችን በተከታታይ እየተቀዳጀ መሆኑን ከዙ ቃል አቀባይ ክፍል የደርሰን መረጃ ያስታውቃል። ቅዳሜ ሙሉ ቀንና እሁድን ጨምሮ በቀጠናው ከባድ ውጊያዎች መካሄዱን የገለጸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የብልጽግና ሰራዊት ከፍተኛ ቁጥር ይዞ በሶስት አቅጣጫ ወደ ቀጠናችን ገብቶ ነበር። ይህ ዘራፊ ቡድን የተለመደ የጭፍጨፋ ወንጀሉን በንጹሐን ላይ ሊፈጽም ነበር የተነሳው ሆኖም አጼ አምደ ጽዮንኮር ራምቦ ክፍለ ጦር ባካሄደው ከፍተኛ ተጋድሎ መራቤቴ አውራጃ ላይ ድል አድርጎታል ብለዋል። የብልጽግና ሰራዊት ወደ መራቤቴ አውራጃ የገባው ከደራ ከዓለም ከተማና ከመራኛ ቀጠናዎች ነበር። ከቀናት በፊት የጸረ አማራ ሰራዊት በዚሁ ቀጠና ዶክተር ገብረ ሚካኤል ወልዳ ማኑኤል የተባለ ሐኪምን ጨምሮ ከአስር በላይ ንጹሐንን በጭካኔ መግደሉ አይዘነጋም። የዙ ቃል አቀባይ ክፍል አክሎም የብልጽግና ሰራዊት የባዕዲን አድማ ብተና ከማል ሜዳ ካጣየ፣ ከሸዋሮቪት፣ ከግሸራቤ፣ ከመኮይ፣ ከሞላሌና ከሌሎች ቀጠናዎችን በርካታ ይዞ ወደ ይፋት አውራጃ ገብቶ ውጊያ መክፈቱን ገልጿል። በዚህ ግንባርም የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነንኮር አስቴ ጉማ ተራራ ክፍለ ጦር ከፍተኛ ተጋድሎ በማድረግ የብልጽግናን ሰራዊት መምታቱን አስታውቋል። በይፋት አውራጃ እየተካሄደ ያለው ውጊያ ዛሬም ለተከታታይ ስድስተኛ ቀን ቀጥሎ መዋሉን የገለጸው የዙ ቃል አቀባይ ክፍል በሌሎች የሸዋ ቀጠናዎችም ተመሳሳይ ውጊያዎች እየተካሄዱ መሆኑን አስታውቋል። በመጨረሻም የእገታ ጉዳይ አሳሳቢ ሆኖ ቀጥሏል። በአማራ ህዝብ ላይ የተከፈተው ዘረፈጅ ጦርነት በህዝብ ላይ ቁጣን የሚጨምሩ የጎንዮሽ ወንጀሎች እየተባባሱ መጥተዋል። የተለያዩ የአማራ ክልል ግዛቶች ነዋሪዎች ለጣና ቴሌቪዥን ዘጋቢዎች እንደገለጹት ባለፉት ሁለት ዓመታት የብልጽግናን ሰራዊት በጽናት ለሚታገለው ፋኖ ልዩ ክብር ብቻ ሳይሆን ያልተቋረጠ ድጋፍም እያደረግን ነው፣ ነገር ግን በፋኖ ስም የተደራጀና ከየትኛው መዋቅር ውጭ የሆነ ዘራፊ ቡድን ህይወታችንን አስከፊ አድርጎብናል ሲሉ ተናግረዋል። በጎንደር ጠቅላይ ግዛት በአምባ ጊዮርጊስ አውራጃ ገደብዬ ላይ ተደጋጋሚ እገታና ስውራ እየተፈጸመ መሆኑን የገለጹት የአካባቢው ነዋሪዎች በዚህ ሰዓት ይህንን መረጃ እያደረስናችሁ ባለበት ቅጽበት ሶስት የአመልድ ሠራተኞች ታግተዋል ሲሉ ተናግረዋል። ሶስቱም የአመልድ ሠራተኞች የታገቱት ገደብዬ ላይ መሆኑን የገለጹት ምንጮቻችን በዚህ እገታ ውስጥ የተሰማሩት ግለሰቦች ከዚህ በፊትም ተመሳሳይ ወንጀል ይፈጽሙ የነበሩና ከልካ እያጡ ወንበዴዎች ናቸው ብለዋል። የታገቱትን የአማራ መልሶ ማቋቋም ልማት ድርጅት አመልድ ሰራተኞችን እገት አስመልክቶ ኢትዮፎከስ ኒውስ በበኩሉ የድርጅቱ ሰራተኞች አዳርቃይ ወረዳ የሚሰሩና ለበዓል ቤተሰብ ጠይቀው ሲመለሱ ነበር ብሏል። በዚህ ቀጠና ተደጋጋሚ የውንብድና ተግባር እየተፈጸመ መሆኑን የሚናገሩት የአካባቢው ነዋሪዎች እነዚህ የአማራን ሕዝብ ስቃይ ለማብላት የተላኩ ኃይሎች ባሳለፍናቸው ሁለት ሳምንታት ብቻ የዳባት ወረዳ ፍርድ ቤትን ያቃጠሉ ሲሆን የዳባት ሆስፒታል ሐኪሞችንም አግተው በገንዘብ ተደራድረው መልቀቃቸው ይታወሳል። እንደዚህ አይነት ውንብድናዎች የአካባቢውን ማህበረሰብ ስነ ልቦናና ታሪክ የማይመጥር መሆኑን የሚናገሩት ምንጮቻችን የድርጊት ህዝብን ለከፍተኛ ቁጣ እየዳረገው ይገኛል። በተለይም ፋኖ ህዝብን ላስመረረው ለዚህ ድርጊት አፋጣኝ እርምጃ በመውሰድ የህዝብ አለኝታነቱን ሊያረጋግጥ ይገባል ብለዋል። ይህ ወንጀል እየተፈጸመ ያለው የአማራን ህዝብ ትግል መሪ ፋኖን ከህዝብ ጋር ለመነጠል መሆኑን ምንጮቻችን ገልጸው ፋኖ ደግሞ በዚህ ጉዳይ በፍጹም ቸልተኛ መሆን የለበትም በማለት የህዝብን ሰላምና እረፍት የሚያውቁ ቅጥረኞች ላይ አፋጣኝ ምላሽ እንዲሰጥ ለፋኖ ጥሪ አቅርበዋል። ክቡራትና ክቡራን፣ የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናደረው የዜና ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችንን ይድረሳችሁ እያልን በዚሁ እንሰናበታለን። በምሽት የዜና ጥንቅራት እስከምንገናኝ ሰላም ለእናንተ ይሁን። ጤና ይስጥልን።